ተገኝቶ የሚያልመው ህልሞችን ነው ወደ ሚዲያ የሚያመጣው እንጂ ተጨባጭ የሆነ መሬት ላይ ያለው ሁኔታ ግን ሌላ ነው። በህገ መንግስቱም ህገ ወጥ የሚባል ነገር ካለ ብልጽግና ካምነበት እንደ ብልጽግና በሁለት ብሩ የሚቆምበት ጊዜ እያበቃን ነው። በመስቀል አደባባይ አውጥቶት ትርኢት የሚያሳየው ዝናብ እየተቀጠቀጠ የሚቆመው የጸጥታ መዋቅር በአብዛኛው ነው መነግራቸው ልቡ ብልጽግና የለም። ሐኪምን አሁን ማሰርም የሚቻል አይደለም ማፈንም የሚቻል ብልጽግና ደግሞ ወደ ሀይል የምገባሉ ደግሞ ካለ ደግሞ ተጨማሪ ሀይል ደግሞ ወደ ከተማ ይገባል። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ። እኔ በጣም ሰላም ነኝ። በመላው ዓለም የምትገኙ ወዳጆቻችን፣ የጽናት ሚዲያ ቤተሰቦች እንደተለመደው በተለያዩ ፕሮግራሞች አጀንዳዎች ዙሪያ ዛሬም ተመተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ አክብሮት የምጠይቀው እኔ ስንታየሁ ቸኮል ነኝ። ፕሮግራማችንን በመከታተል ሀሳብ አስተያየታችሁን በመስጠት ከጽናት ሚዲያ ጎን በመቆም እንደዚሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትን በማበረታታት ከጎናችን ቆሞ በድጋሚ መልእክት ማስተላለፍ እፈልጋለሁ። እንግዲህ ዛሬ የተለያዩ ፕሮግራሞች አሉ። ዋናው ግን እንግዲህ እንደምታዩት ኢትዮጵያ ውስጥ አሁን አዲስ የሆነ የመብት ጥያቄዎች ተጀምረዋል። በተለይ ከሀኪሞች ጋር በተያያዘ በከተማ ውስጥ ያለ ከፍተኛ የሆነ ራሱን የፈጠረ አንድ ገዢ መደብ አድርጎ ያስቀመጠ የወደ ብልጽግና መንግስት በከተማ ውስጥ ያለው አጠቃላይ የኑሮ ውድነቱ፣ ስራ አጥነቱ፣ አጠቃላይ የፖለቲካዊ ክራይሲስ የፈጠረው ሁሉ ተደማምሮ አሁን በኢትዮጵያ ውስጥ አብዮት የሚመስል ነገር እየፈነዳ ነው። በተለይ ይሄ ምልክቱ ከዛው ከህዝቡ የወጡ ሰዎች የሚያንጸባርቁት ራሱ አንድ ምልክት ነው። በዚህም ምክንያት የጳውሎስ የቅዱስ ጳውሎስ ሐኪሞች እዛ አካባቢ ያሉ ወንድም እህቶች በቂ ትኩረት አልተሰጠንም፣ ከሙያችን አንፃር በቂ ክፍያም እየተከፈልን አይደለም። ስለዚህ ክብል እያገኘን አይደለም ከሙያችን አንጻር ተምረን በቂ የሆነ ራሳችን እንኳን መመገብ የማንችልበት ደረጃ ላይ ደርሰናል። ስለዚህ ክፍያችንም በጣም ደካማ ክፍያ ነው። በሀገር ደረጃ ሲታይ ደግሞ ይሄ ከፍተኛ የሆነ ውድቀት ነው። እንግዲህ ሀኪሞቹ ተሰባስበው አሁን ሰላማዊ የሆነ ጥያቄ እያቀረቡ ነው ያሉት። ይሄ ሰላማዊ ጥያቄ ከአዲስ አበባ ተሻግሮ አድማሱን አስፍቶ በተለያዩ የአገሪቷ ክፍል ላይ ሁሉም እየተነሳሱ ነው ያለው። ይሄ ነገር ደግሞ ከሀኪሞቹ ጀርባ በአጠቃላይ የመምህራን እንደዚሁ ከፍተኛውን ቅሬታ አለባቸው። በደጋጋሚ ጊዜ ነው ጥያቄያቸው የሚጠይቁት እነሱም ሊነሱ ይችላሉ ተብሎ በጣም ተፈርቷል። የሲቪል ሰርቫንቱ አሁን በዋናነት የተፈራው የመንግስት የሲቪል ሰርቫንት ሁሉ የመነሳት እድሉ በጣም ሰፊ ነው። ብዙዎቹ እንኳን ከሚያገኙት በጣም አነስተኛ ደመወዝ እንኳን ቤት ኪራይ መክፈል አቅቷቸው ውጭ የሚያድሩ ሰዎች እንዳሉ ሁሉ በተለያየ ጊዜ በሚዲያ ሲዘገብ ተሰምቷልና ሁኔታው እየተለዋወጠ ነው። በኢትዮጵያ ውስጥ ያለው ጥያቄ እየተለዋወጠ ነው። የመንግስት ጫናም እንደዛው በዛው ደረጃ እየበረታ ነው። አፈሳው ተጠናክሯል። ይህንን እንቅስቃሴ በተለይ ዝም ለማስባል ይታወቃሉ የሚባሉ ሰዎች ዋነኛ አይከን ናቸው የሚባሉት ሰዎች ከወዲሁ ማፈስ ጀምሯል። የብልጽግና መንግስት ግን ጥያቄው አድማሱ እየሰፋ እንደውም በኃይል ይቆጣጠረዋለሁ የሚል ከሆነ ተጨማሪ የሆነ ሌላ ኃይል እየመጣ ከተማው ላይ ከፍተኛ የሆነ ህዝባዊ እምቢተኝነት ሊከሰት ይችላል የሚል ግምት የብዙዎች ነው። ዋናው ጥያቄ ግን አሁን በተለይ ሀኪሞቹ እየጠየቁ ያሉ አስተዳደራዊ ጥያቄ ነው። ከአስተዳደራዊ ጥያቄ ይሄ መብቶቻችን ይከበሩ፣ ከደሞዝ ጥያቄ ጋር ክብር ይሰጥን፣ እንደዚህ አይነት ጥያቄዎች በመንግስት ውስጥ ያለ አስተዳደራዊ ጥያቄ ነው። ምናልባት እነዚህ አይነት ጥያቄዎች የሚፈቱት እነዚህ ወንድም እህቶች ተሰባስበው አጠቃላይ ፖለቲካዊ ክራይሰስ የፈጠረው የብልጽግና መንግስት የፈጠረው የፖለቲካ አቅጣጫና መስመር እንደሆነ በደንብ ተገንዝበው ይሄ ደግሞ በከተማ ውስጥ ያለ የነዋሪ ጥያቄ እንደሆነ በተለይ አዲስ አበባ ነዋሪ ከየትኛውም ጊዜ በላይ ወጣቱ ከየትኛውም ጊዜ በላይ በስራ አጥነት፣ በኑሮ ውድነት ቤተሰቡ ራሱ እየተቸገረ እንደሆነ እሱ ራሱ እየተቸገረ እንደሆነ እያዩ ነው። እየተፈናቀለ ያለው ከከተማው እንዲወጣ እየተፈናቀለ ያለው ህዝብ ቤቱ የሚፈርስበት ህዝብ እንደዚሁም ከፍተኛ የሆነ የሰብአዊ መብት ረገጣ እየተፈጸመበት በ24 ሰዓት ነው እየታፈሰ እየደበደበ ከፍተኛ የሆነ በደል የሚፈጸምበትን ህዝብ ራሱ ጥያቄዎች ወደፊት ማምጣት አለበት። የከተማ የባለቤትነት ጥያቄ፣ የሀገር የባለቤትነት ጥያቄ፣ እነዚህ የፍትህ ጥያቄዎች፣ የእኩልነት ጥያቄ፣ በተለይ በተለይ ደግሞ አሁን የሆዴድ በተለይ የባለስልጣን ከፍተኛ የሆነ ሙስና ሙስና ያለ ሙስና፣ እዛ ከተማ ላይ ምንም አይነት አገልግሎት የሚፈጸም ነገር የለም። አድሏዊ የሆነ አገልግሎት ነው ያለው። ያም ደግሞ በሙስና እጅ መንሳት የሚጠይቅበት ጊዜ ስለደረስ ማለት ነው። ስለዚህ እነዚህ ሁሉ ብሶቶች ተደማምረው የህዝቡን ጥያቄ ወደፊት ማምጣት ከቻሉ በሚገባ ውጤታማ ሊሆን ይችላሉ። ሲንግሊሹ ብቻ ይዘው ቢጓዙ ትርጉም አለው ብዬ አስ አላስብም። ምክንያቱም ብልጽግና አሳደር ላይ ጥያቄን አሳብ አሳደር እንፈትዋለን ይላል ሀኪሞቹን በመሰብሰብ እንደዚሁም ደግሞ የሚፈልጉትን ጥቅማጥቅሞችን እሱን እያጠናን ነው በቅርብ ጊዜ እንመልሳለን ምናምን በሚል እንቅስቃሴያቸውን ሊያዘናገች ነው። ስለዚህ ዋና ማድረግ ያለባቸው በሀገር አቀፍ ሀኪሞች ተሰባስበው ትላልቅ አጀንዳ ቀርጸው የስራ ማቆም አድማ ብቻ ሳይሆን ህዝቡ ራሱ በሰላማዊ ሰልፍ እንዲያግዛቸው እንደዚህ አይነት ነገሮችን ቢያለማምዱ ከፍተኛ የሆነ ውጤት ያመጣሉ ብዬ አስባለሁ። ይሄ ማለት ደግሞ ብቻቸውን አይደለም። ይህንን ሀይል ደግሞ ሊጠብቃቸው የሚችል ደግሞ ሀይል አለ እና ምናልባት ሆዴድ መቶ ወደ ኃይል ገብቼ ነገሮቹን በኃይል አጥፈዋለሁ ምናምን የሚል ከሆነ ደግሞ ያልታሰቡ ነገሮች ሊከሰቱ እንደሚችሉ ግልጽ ነው። ስለዚህ የሀኪሞች እንቅስቃሴ በጣም የሚደገፍ ነው፣ የሚደነቅ ነው። ግን ከዚህ የበለጠ ውጤታማ የሚሆኑት በሲንግል ኢሹ ብቻ ሳይሆን የብዙሃኑን ሀሳብ በመቀበል አጠቃላይ በአዲስ አበባ እና በሀገር አቀፍ ደረጃ ያለውን ጥያቄ ቢያነሱ ሌላውም ይህንን ሁኔታ እየተቀላቀለ መምጣቱ አይቀርም። የእናንተ ጉዳይ የህዝቡ ነጸብራቅ ነው፣ የአንድ ሳንቲም ለግልበት። ስለዚህ እናንተ ውስጥ ያለ ችግር በሙሉ የህዝቡ ችግር ነው። የህዝቡ ችግር ደግሞ የእናንተ ነው። ስለዚህ ሀሳባችሁ፣ አስተያየታችሁ በሙሉ ከህዝቡ የሚቀዳ እንደሆነ ማሳያ ናቸው፣ ምልክት ናቸው። ስለዚህ ይህንን ወደፊት ቢያመጡት ውጤታማ ይሆናሉ የሚል ግምገማ አለኝ። ለማንኛውም አዲስ አበባ ህዝቡ ሰላማዊ ሰልፍ ሊወጣ ይችላል የሚል ግምቶች በስፋት አለ ይሆናል አይሆንም እሱ ሌላ ጉዳይ ሆኖ ግን ከፍተኛ የሆነ ብሶቶች አሉ አሁን ሀኪሞች ያስቀመጡት የጊዜ ሰሌዳ አለ አሁን ዛሬ አምስት ቀን ነው እንደዚህ ነው የሚቀራቸው ምናልባት ጥያቄዎቻችን ካልተመለሱ የስራ ማቆም አድማ እናደርጋለን ብለዋል ሀኪሞች ደግሞ አቆሙ ማለት በመላው አገሪቱ ያለው ሆስፒታል ተዘጋ ማለት ነው ይሄ ደግሞ ማለት ደግሞ ከፍተኛ የሆነ ችግር ነው የሚፈጥ ምክንያቱም ሀኪሞቹን ሀኪምን አሁን ማሰረም የሚቻል አይደለም፣ ማፈነም የሚቻል ከባድ ጉዳይ ነው። ስለዚህ በሀገር አቀፍ ደረጃ ያለው ሀኪም ደግሞ አንድ የሆነ ተመሳሳይ የሆነ አቋም ካለው በሙሉ በተለይ ከሹፌሮች ጋር በተያዘ አሁን የሹፌሮች ማህበር አለ፣ የተራ አስከባሪዎች ማህበር አለ። እነሱ ሁሉ እየተዘጋጁ ነው። የሲቪል ሰርቫንቱ በተለይ የመንግስት የሲቪል ሰርቫንት አሁን ራሱ ብልጽግና የደነገጠው በዚህ ነው። በመንግስት መዋቅር ውስጥ ያለው ሁሉ ሰራተኛ ሊያምጽብኝ ይችላል ብሎ ደንግጧል። እና አሁን አንዱን መረጃ ከእጃችን ላይ መጣ። ይሄ የጸጥታ መዋቅሩን በሙሉ በየክፍለ ከተማው እየሰበሰበ ነው፣ ለሶስት ቀን ስብሰባ ተብሏል። ሶስተኛ ቀኑ አሁን ዛሬ ሁለተኛ ቀናቸው ነው ይመስለኛል፣ ይጠናቀቃል ያሉበት ቀን ነው ወይ ነገ ሊጨምሩ ይችላሉ። ግን በዚህ ስብሰባ ውስጥ የጸጥታ መዋቅሩ ራሱ ከእጅ አምልጠውኛል፣ ከህዝቡ ጎን እየቆመ ነው፣ አገሪቷ ልትፈርስ ነው። ጽንፈኛው ኃይል ወደ ከተማው ገብቷል። ስለዚህ አሁን ህዝቡን ሊያነሳሳ ነው ሊያሳምጽ ነው ምናምን እያለ የጸጥታ መዋቅር ራሱ እያስጨነቃቸው እያስፈራራቸው እንደሆነ የጭንቀቱ መጠን ከፍተኛ እንደሆነ መረጃዎች መጡ ነው። ስለዚህ የጸጥታው መዋቅር ራሱ ይሄ የጽንፈኛውን ኃይል ልትቀላቀሉ ነው ተጠልፏቸዋል፣ እናውቃቸዋለን ምናምን እያለ እየዛቱባቸው እንደሆነ መረጃዎችን እያወጡ ነው። ይሄ ደግሞ ብልጽግና በሁለት እግሩ የሚቆምበት ጊዜ እያበቃ እንደሆነ ማለት ነው በቋፍ ላይ እንደሆነ በጭንቀት ላይ እንደሆነ ከዛው ከጸጥታ መዋቅር ውስጥ የሚገኙ መረጃዎች ይጠቁማሉ ማለት ነው። ስለዚህ የአዲስ አበባ ፖሊስ ኮሚሽን በክፍለ ከተማ የሰበሰባቸው የፖሊስ መኮንኖችን በከፍተኛ ደረጃ እያስጨንቃቸው ነው፣ ስብሰባው ዛሬም ቀጥሎ። በዋናነት መረጃዎቹ እንደሚጠቁሙት ቃል በቃል የምንገራቸው የብልጽግና መንግስት በአዲስ አበባ ጉዳይ ላይ የፖሊሶቹን ሰብስቦ የሚናገረው እንቅስቃሴ ነው። የአዲስ አበባ እንቅስቃሴ በሀኪሞች ተጀምሮ በማን እንደሚጠናቀቅ እግዚአብሔር ብቻ ያውቀው የሚል ነው። ዛሬን ጨምሮ ለተከታታይ ሶስት ቀናት ፖሊሶች በየክፍለ ከተማው ለስብሰባው የማያውቋትን ኢትዮጵያ ልትፈርስ ነው። ፅንፈኞችም የመጨረሻ እድላቸውን ለመጠቀም ቆርጠው ተነስተዋል፣ እየተሰባሰቡ ነው። የእነሱ መሰባሰብ በአገር ደረጃ አስቸጋሪ ነው። ይሄንን መቆጣጠር አንችልም። እኛ ግን ከማንም ወገን ሳንሆን ሕዝብን ማዕከል አድርገን መታገል እና መረጃ ማሰባሰብ ጥቆማዎችንን ማሰባሰብ ያስፈልገናል። የፖለቲካ መጠቀሚያ እንዳትሆኑ መጠንቀቅ አለባችሁ። እናንተ ፖሊሶች ናችሁ፣ ስለዚህ የፖሊስ ስራ ስሩ። ከመካከላችሁ ማን በጽንፈኞች እየተጠለፈ እንደሆነ መረጃ ሳይኖረን ቀርቶ አይደለም። ይህንን ጉዳይ እያጣረን ነው። ስለሆነም ከሚመጣው ሳይሆን ካለው ጋር ሀገራችን እናጽና። ሀገሪቷ ልትፈርስ ነው። የተረጋጋ መንግስት እንዳይኖር በከፍተኛ ደረጃ ፅንፈኛው እየሰራ ነው። አሁን በከተማ ውስጥም በአዲስ አበባ የሚታዩ ምልክቶች መንግስት የሚፈታተን እንቅስቃሴዎች እንዳሉ ጥቆማዎች አሉ፣ መረጃዎች አሉ። ስለዚህ ተጠንቀቁ እያሉ በስብሰባው እያስፈራሩ ነው ይሉናል የመረጃ ምንጮቻችን። እንግዲህ ያው ሶስት ነገር ነው ዋናነት፣ አንደኛ ፅንፈኞች ጠልፏቸዋል ነው የሚለው ሁለተኛ ጽንፈኞች እየተሰባሰቡ ነው፣ እነሱ ወደ አንድ ከመጡ ምናልባት በሀገር ደረጃም ከፍተኛ ችግር ውስጥ እንገባለን። የሚል መልእክት ነው እያስተላለፈ ያሉት። ይሄ እንግዲህ ምናልባት አማራ ክልል ካለው እንቅስቃሴ ጋር በተያያዘ መሬት ላይ ያሉ ወንድሞች ምናልባት እየተሰባሰቡ አንድነታቸውን እያጠናከሩ ከመጡ ብልጽግና በሁለት እግሩ የሚቆሙበት ጊዜ ሊያበቃ እንደሆነ ራሳቸው እየተናገሩ ነው ማለት ነው። በሌላ በኩል ውስጥ ያለው የፖሊስ መዋቅር አገር ሊፈርስ ስለሆነ የማታግዙን ከሆነ ተያይዘን እንወድቃለን እናንተ ፖሊሶች ናችሁ ከመካከላችሁ የተጠለፈ ሰው እንዳለ እናውቃለን ግን መረጃ እየሰባሰብ ነው የሚለው እና ድንጋጤውን ነው አምጥቶ በስብሰባ ውስጥ እያንጸባረቀ ያለው የሀኪሞች እንቅስቃሴን በተለይ ደግሞ ከዚህ ጋር ለማያያዝ ይፈልጋል አሁን በዋናነት የሀኪሞች መጠንቀቅና ማየት ያለባችሁ እናንተ ፍጹም ሰላም የሆናችሁ የምትንቀሳቀሱ እንቅስቃሴ በሙሉ ለመጥረፍ ብልጽግና በተለይ ከአማራ ፋኖ ጋር በተያዘ ከምን ጋር እንደዚህ አይነት ከተያዘ የውክልና እንቅስቃሴ አስመስሎ ማሳየት ይፈልጋል። ስለዚህ ለዛ እናንተ በቂ የሆነ የደራጀ መልስ እየሰጣችሁ ማለት ነው፣ ከህዝባችሁ ጎን ሆናችሁ እንቅስቃሴያችሁን መቀጠል ያስፈልጋል ማለት ነው። ስለዚህ የብልጽግና መንግስት በዋናነት እየደናገጠ እየመጣ እንደሆነ ግን ማሳያ ነው። ስለዚህ የጸጥታው መዋቅር እራሱ አሁን ይህን ጥያቄ እየጠየቀ ነው እነሱም ራሳቸው በቂ የሆነ ደሞዝ እየተከፈላቸው አይደለም ሀያ አራት ሰዓት ዱላ አሸክመው ከተማውን ያዞሯቸዋል ግን ከእጅ ወደ አፍ የሚኖሩ ናቸው ብዙዎቹ ደግሞ እናውቃቸዋል በጣም ነው የሚገርማቸው ለውጥ የሚፈልጉ እጆች ናቸው በአብዛኛው ነው የምነግራቸው በጸጥታ መዋቅር ውስጥ ያለው በአብዛኛው ይሄ ትናንት በመስቀል አደባባይ አውጥቶት ትርኢት የሚያሳየው ዝናብ እየተቀጠቀጠ የሚቆመው የጸጥታ መዋቅር በአብዛኛው ነው የምነግራቸው ልቡ ብልጽግና አይደለም የእንጀራ ጉዳይ ሆኖበት ነው የመኖር ጉዳይ ሆኖበት የቤተሰብ ጉዳይ ሆኖበት ነው። ይህን ደግሞ የምንነግራቸው ደግሞ ኖረንበት ከነሱ ጋር ስለምናውቀው ነው እንጂ የብልጽግና አገልጋዮች መሆን አይፈልጉም፣ በቅጧቸዋል። ግን የሚፈልጉት ምንድን ነው? የተደራጀ ኃይል መጥቶ የሚያግዛቸው ኃይል ይመጣል። ያንን ነው ተስፋ የሚያደርጉት። በከተማ ውስጥ ያለ እንቅስቃሴ፣ በህዝብ ውስጥ ያለው እንቅስቃሴ ካለ እንደ ዘጠና ሰባቱ አይምሰላቸዋል። ራሱ ፖሊሱ ከውስጥ ነው የሚያምጸው። የጸጥታ ዋቃን ነው የሚያምፅው እና ህዝቡ ውስጥ ነው የሚቀላቀለው ማለት ነው። ልክ አማራ ክልል ላይ የልዩ ኃይሉን ሲበተን ህዝብ ውስጥ እንደገባ ሁሉ በአዲስ አበባ ውስጥ ያለ የጸጥታ መዋቅር ሲበተን ህዝብ ውስጥ ነው የሚገባው። ይህ ማለት ግን የወዴት ጠባቂ የለም ማለት ጥቂቱ ይኖራሉ፣ በተለያየ መዋቅር ውስጥ የሰገሰጋቸው ኃይሎች አሉ። ግን ከብዙሃኑ ህዝብ ግን አይበልጡም። ውቅያኖስ ውስጥ የሚገቡ ነው የሚሆኑት፣ ምክንያቱም ህዝቡ ራሱ ይውጣቸዋል። ስለዚህ በውስጥ ያለው የጸጥታ ኃይል ደግሞ ጊዜ እየጠበቀ እንደሆነ ማለት ነው። እንደዚህ አሁን ይሄ መረጃዎችን እኮ የሚያመጡት የጸጥታ መዋቅሮች እኮ ለውጥ ፈላጊዎች ናቸው። ስለዚህ የህዝቡ እንቅስቃሴ የ97 እንቅስቃሴ አድርጋቸዋት ህዝቡ ላይ የሚተኩስ አይደለም፣ ህዝቡ ላይ የሚተኩስ የለም እያልኩ አይደለም። ግን ህዝቡ ውስጥ ራሱ ገብቶ ደግሞ አገዛዙን የሚታገለው ኃይል ደግሞ ከየትኛውም ጊዜ ተፈጥሯል። ስለዚህ የሀኪሞች እንቅስቃሴ የከተማው ህዝብ እንቅስቃሴ እየተጠናከረ የሚመጣ ከሆነ ከጎናቸው ሊቆ የሚችለው ራሱ የጸጥታው መዋቅር ነው። አንድ ሱ ሁለተኛ በአገዛዙ ውስጥ ያለው የመንግስት የሲቪል ሰርቫንቱ የሚባለው ምናምን፣ እሱ ራሱ በከፍተኛ ደረጃ በኑሮ ውድነት እየተሰቃየ ያለ እና ካድሬ ተብሎ ራሱ ስም እየተሰጠው በማህበረሰብ ውስጥ ተገላይ የሆነ ምናምን ያለ ነው እና ይሄ ራሱ ወደ ህዝብ ውስጥ መግባት ፈል መካስ ይፈልጋል። ስለዚህ የሆነ አብዮት የሚነሳ ከሆነ የሚታጠፍ አብዮት የለም የምላቸው ለዚህ ነው። ብልጽግና ደግሞ ወደ ሀይል የሚገባሉ ደግሞ ካለ ደግሞ ተጨማሪ ሀይል ደግሞ ወደ ከተማው ይገባል ተጨማሪ ሀይል ማለት ነው። ይህንን ህዝብ ሊያግዘው የሚችለው ፕሮጀክት የሚያደርገው ሀይል ደግሞ ወደ ከተማ ውስጥ የገባው አለ፣ የሚገባው አለ። ስለዚህ ይሄ በአጠቃላይ ሲደመር ምናልባት አገዛዙ የቀናት እድሜ ብቻ ከመፍጨርጨር ውጭ ሊያመጣ የሚችለው ፋይዳ እንደሌለ ማሳያዎች ናቸው። ስለዚህ ህዝቡ አሁን እዛ ውስጥ ያለው ህዝብ ከየትኛውም ጊዜ በላይ መነቃቃት አለበት የሚባለው ይሄ ነው። እኛ ከሩቅ ሆነን ህዝባችን ውስጥ እንደዚሁኑ እንደዚሁኑ እያሉ ምክር እየመከር ነው ያለን። ግን አቅጣጫዎቹ ግን እነዚህ ናቸው ነው። ማሳያዎች አሉ፣ ማሳያዎችን ነው የምነግራቸው። ስለዚህ በህዝብ ውስጥ ያለ ከፍተኛ የሆነ ብሶት አለ፣ ስሜት አለ። እነዛ ስሜቶች ወደ ጎዳና ሊመጡ ይችላሉ፣ እየመጡም ነው የሐኪሞቹ ጉዳይ ማንጸባረቂያ ነው፣ መስታወት ነው፣ የህዝቡ መስታወት ናቸው። ስለዚህ የህዝቡ ጥያቄ ደግሞ በስፋት በተለይ የሚያግዘው ኃይል እየተሰባሰበ ሲመጣ ከውስጥም ያለው ኃይል ራሱ ከህዝቡ ጋር ተቀላቅሎ በብልጽግና መንግስት ላይ ሊያምጽ እንደሚችል ምንም ጥያቄ የለውም። ለዛ ደግሞ ማሳያ ምልክቶቹ አሉ፣ የምናቃቸው ምልክቶች አሉ እያልን ሀሳብ አስተያየታችን እየሰጠን እንጂ በተለየ ሁኔታ የምናዘው ምናምን የለም የለም ምልክቶቹን ግን ህዝቡ ውስጥ ያለውን ምልክት የሚያንፀባርቅ ነገሮችን እሱን ትንተና እየሰጠንበት ነው። ስለዚህ በአዲስ አበባ ላይ ሊነሳ የሚችለው አብዮት ተገማች የሆነ አብዮት ነው ብዬ ነው የማስበው። በተለይ ደግሞ ብልጽግና በአሁኑ ሰዓት ስብሰባ ፈጥሮ በየክፍለ ከተማው የጸጥታ መዋቅሩን እያስጨነቅ ያለበት አንዱ ምክንያት መሬት ላይ ያላችሁ በተለይ ደግሞ አማራ ክልል ላይ ያላችሁ ልትገነዘቡ የሚገባው ወንድሞቻችን አንድነታችሁ፣ ህብረታችሁ ከየትኛውም ጊዜ በላይ ብልጽግናን እያስጨነቀው እንደሆነ፣ አንድ የምትሆኑ ከሆነ የምትሰባሰቡ ከሆነ የጋራ የሆነ ድርጅት ፈጥራችሁ አንድ የሆነ የማታገያ ሜዳ ካመቻቻችሁ፣ ብልጽግና በራሱ በሁለት እግሩ ሊቆምበት የሚችለው እድሎች ሁሉ እየተሟጠጡ እንደሆነ በስብሰባው እየገለጸ ነው። ለዚህ እንደ ሁለተኛው አጀንዳ የምመጣበት እንደ ማስተዛዘኛ ሁን እነ ለገሰት ሁሉ የመንግስት ኮሚኒኬሽን ዘጠና በመቶ የአማራ ክልልን ተቆጣጥረን ለክልሉ መንግስት አስረክበናል የሚል ነውና፣ የትኛው የትኛው አካባቢ ውስጥ አንድ ቦታ ላይ ሄዶ እኮ ስብሰባ አድርጎ እኮ ህዝቡን አወያይቶ ቀርጾ እኮ ይኸው ነፃ መሬት እኔ ባለሁበት እኮ የሚሉበት ቦታ የለም። የሆነች አንድ የታጠለች ቦታለች፣ እዛ እዛሽ ቦታ ላይ ነች፣ ዝግጅቷ እዛሽ ነው ቦሎም የሚያስመርቁት ሪባንም የሚበጥሱት ስብሰባ የሚያደርጓት እዛች አንድ ደሴት አለች እዛች ደሴት ላይ የትኛው ነው ዘጠና በመቶ ማለት? ማለት እዛ ያሉት እኮ የፋኖ አመራሮችም በተለያየ ጊዜ የሚገልጹት ከሰማንያ በመቶ በላይ የክልሉ እጃቸው ላይ እንደገባና እያሳደሩ እንደሆነ ለዛ ደግሞ ማሳያዎችን አሳይተዋል። ትላልቅ የስልጠና ማዕከላቸውን አሳይተዋል። የሚያስተዳድሩበትን ቦታ የከተማው እንቅስቃሴን አሳይተዋል። አሁን እናንተ ዘጠና በመቶ አሁን ለገሰት ሁሉ ዘጠና በመቶ የሚለው የት አካባቢ ነው? እስኪ በማስረጃ አምጥና አሳይ። ስለዚህ አሁን ይሄ መፈራገጥ የሚመጣው ምንድነው? የፅንፈኛውን የነሱ የሚሉት በእነሱ ቋንቋ እንምጣበት እያለ እሱን ስለመታ ነው። እሱ ተዳክሟል። አሁን ክልሉን ይሰኗል። እኛ መንግስትነን የመንግስት ቁመና ስላለን፣ ስለዚህ መንግስትን መደገፍ አለባቸው የሚል ማስተዛዘኛ አንዳንድ ጊዜ ልትሞት ስትል የምትናዘዘው ኑዛዜ ያለ የማይቀርቡ ጉዳይ ስለሆነ ማለት ነው። እና ያ የኑዛዜ ሰርተፍኬት ነው፣ ሁ ለገሰት ሁሉ እያመታ ያለ ማለት ነው። ዘጠና በመቶ እንደዚህ ህልሞቹ ማለት ነው። ተኝቶ የሚያልመው ህልሞችን ነው ወደ ሚዲያ የሚያመጣው እንጂ ተጨባጭ የሆነ መሬት ላይ ያለው እውነታው ግን ሌላ ነው። ይሄ ደግሞ ህዝቡም ስለሚያውቀው ማለት ነው። እዚሁ ላይ እንደውም አንድ አስተያየት ያለው አንድ ወንድም አንድ ኮመንት አስተያየት አንብቤ እኔ ባለውበት ወረዳ እውነቴን ነው የምነግራቸው አለ ከሰላሳ ሁለት ቀበሌዎችን የሚያስተዳድረው ፋኖ ነው። እኔ አሁን እዛ ቦታ ሆኜ ነው ይህንን ሀሳብ ምሰጠው እና ደገሰት ሁሉ ከየት አምጥቶት ነው ይህንን የሚናገረው የሚል አንድ ኮመንት አንብቤ ነበር እና እውነታው ይሄ ነው። ህዝቡ ውስጥ ያለው እውነታ ይሄ ነው። በመንግስት እውነታ ውስጥ ደግሞ ያለው ደግሞ ያው አልሞት ባይ ተጋዳይ እና የመጨረሻ ስትንፋስ ልትወጣ ስትል የሚነገር ዲስኮርስ እንደሆነ ማመን ነው። ደገሰቱል ያው የታወቀ ነው። የወዴድ እርሻ ነው። ስለዚህ በልት የተባለውን የሚል ሰው ባይፈልገውም ቢፈልገው እውነታው ግን እሱ አይደለም። ህዝቡም የሚያውቀው እውነታ እሱ ስላለ ማለት ነው። የሚዲያ ላይ የፕሮፓጋንዳ ስራ መስራት ይቻላል። አሁን ያለው የአዲስ አበባ መንግስት ነው። የአዲስ አበባ መንግስት ደግሞ በስሩ ሚዲያዎች አሉ። እነሱ ላይ እንደፈለገ መናገር ይችላል። እውነታውን ግን ማጠፋ አይችሉም። ስለዚህ ለገሰ ቱሉ ከእውነታው ጋር እንደተጣላ ማሳያ ነው። በሶስተኛው፣ አንድ ትንሽ አጀንዳ መናገር ይፈልገው የአቶ ታዬ ደንጋ ብልጽግና ይፍረስ ብለው ምርጫ ቦርድን እየጠየቁ እንደሆነ እና ለዛም አመልካች ሆነው እንደመጡ ተናግረዋል። በዋናነት ብልጽግና መፍረስ ያለበት ከአንደኛ ጉባኤ ጋር በተያዘ ህገወጥ ጉባኤ እንደሆነም ነው የሚገልጹት። እና እንግዲህ ብልጽግና የፍረስ ያሉ የብልጽግና ጉባኤ ተመራጭ የጉባኤ አካል የነበሩ ሰው ናቸው። ራሱ ብልጽግና አመጣጡ ራሱ ህገወጥ እንደሆነ በጣም ነው የሚገርመው። አንዳንድ ጊዜ ኢትዮጵያ ውስጥ ያለው እንቅስቃሴ እኮ በተለይ ብልጽግና የሚባለው አገዛዝ ኢህአዴግን አፍርሻለሁ ብሎ ወደፊት ከመጣ በኋላ ራሱ የቆመበት መንገድ ራሱ ህገወጥ ህገወጥ አዋጅ አጥፎ በህገወጥ ጉባኤ ነው ፓርቲው ራሱ እውቅና ሳይሰጠ ወደ ምርጫ ይገባ ማለት ነው። ባለፉት ምርጫ ላይ ሲወዳደር ብልጽግና ራሱ በህገወጥ መንገድ ምርጫ ውስጥ ይገባ ማለት ነው። ግን ምንድነው ያው ገዢ ስለሆነ ምርጫ ቦርድም ደግሞ አስፈፃሚው ትዕዛዝ የግድ ስለሚቀበል ያው እንደፈለገ እንደውም ሌሎችም በሽብርተኝነት ያስፈርጃል። እሱ ደግሞ ህጋ የሆነ ማለት ነው። በህገወጥ ጉባኤ ህጋዊ የሆነ ድርጅት ብቸኛው ብልጽግና ብቸኛው ራሱ ህገወጥን ራሱ ብልጽግና ከያዘው ህጋዊ ነው። ህገወጥ የሚባል ነገር የለም። በህገ መንግስቱም ህገወጥ የሚባል ነገር ካለ ብልጽግና ካመነበት ህግ ለዛ ደግሞ የምታዩት ባለፈው ጊዜ ምርጫውን እናስለዝም ብለው አንድ አመት ሲያስለዝሙ በህገወጥ መልኩ ነው የተራዘሙ። ፌዴሬሽን ምክር ቤት ሄደው ህግ አሳልጉመን ምናምን መጣም ብለው አንድ አመት መራዘም አለበት በሚል ከህግ ውጭ ማለት ነው ህገ መንግስቱ እንኳን በማያዝበት ሁኔታ ነው ህገ የሚያወጡት ማለት ነው። አሁንም የምናያቸው ህጎች የሚወጡት አዋጆች በሙሉ በህገወጥ መልኩ የሚወጣ ስለዚህ በደጋጋሚ የሚላቸው ማለት ነው፣ ራሱ የብልጽግና መንፈስ የብልጽግና አሰራር የብልጽግና ፖሊሲ ህገወጥነት ነው። ህገወጥነት እና ለዛ ማሳያው አቶ ታዬ ደንዳ ናቸው። እኛ አልተናገርንም። እንግዲህ አቶ ታዬ ደንዳ የጉባኤ ተሳታፊ የነበሩ ሰው በህገ በህገወጥ መልኩ ራሱ ፓርቲው እንደጸና እና ትክክል እንዳልሆነ እየጠየቁ ነው ያሉት፣ እየተናዱ ነው ያሉት። እኚህ ደግሞ በብልጽግና አስተዳደር ውስጥ ከዚህ በፊትም የምክትል አቃቢ ሆነው የሰሩ ከዛም በኋላ ደግሞ ምክትል የሰላም ሚኒስትር የነበሩ ሰው ናቸው። ሁለተኛ ሰው የነበሩ ናቸው፣ በሚኒስትር ማለት ነው። ስለዚህ በብልጽግና ውስጥ የነበሩ የብልጽግና አባል የጨፌ ተወካይ የነበሩ ሰው ህገወጥ ነው ብልጽግና በሚል ምስክርነት እየሰጡ ነው። እኛ ደግሞ ትክክል ናቸው፣ ህገወጥ ብቻ ሳይሆን ማጅራት መቺ ነው። በጣም ሌባ እና ማጅራት መቺ ነው። ለዛ ደግሞ አደባባይ ላይ የሚታይ አዋጅ አጥፎ አዋጅ አውጥቶ የሚዘርፍ አዋጅ አውጥቶ ምርጫ የሚያደርግ በዘመናችን ያየ ነው። የብልጽግና ስርዓት ነው። ስለዚህ ለዛ እንትናቸው ትክክልም ነው። ምናልባት ጥያቄያቸው ምርጫ ወርድ ይቀበላል። ያው እሱ ፌዝ ነው። እንደውም እኔ የማስበው አቶ ታዬ ደንዳ አደጋ ውስጥ ናቸው። አሁን ብልጽግና በዚህ መንፈስ እንደዚህ አይነት ጥያቄ ይዞ ሲመጣ ሊያቸው የሚገባው ትኩረት አደገኛ፣ ስለዚህ በተለይ እሳቸው ደግሞ ከዚህ ከቱለማ ማህበረሰብ የወጡ እንደመሆናቸው መጠን የነ አብይ ቡድን ይሄ በተለይ ገዳዊ ቡድኑ ምናልባት አቶ ታዬ ደንዳን ታርጌት አድርጎ ሊያጠቃቸው ይችላል የሚል ስጋት አለ። ስጋት ስላለኝ በተለይ የቱለማ ማህበረሰብም አቶ ታዬ ደንዳን። ደህንነታቸውን መከታተል እንግዲህ የማህበረሰቡም ራሱ ግዴታ ነው ማለት ነው። ምክንያቱም በብልፅግና መዋቅር ውስጥ ያለው ራሱ የኃይል አሰላለፍ ከዚህ በፊት እንደዚህ አይነት ታሪኮች ይችላሉ ማለት ነው። እንደዚህ የሆነግ አመራር አንድ እንደዚሁ በከፍተኛ ደረጃ የነበሩት ሰው ከአንድ ከሚተኙበት ቦታ ከሆቴል ነው ከምና ሲወጡ ነው የገደላቸው ነው። አሁንም አቶ ታዬ ደንዳ በዛ ወጥመድ ውስጥና አደጋ ውስጥ እንዳይወድቁ ምናልባት ህዝቡም ሊጠብቃቸው ይገባል ብዬ አስባለሁ። እንደዚህ የሚከራከሩ ደፍረው የሚናገሩ ሰዎች የብልጽግና አገዛዝ በዋናነት ታርጌት ስለሚያደርግ ደህንነታቸውን መጠበቅ ያስፈልጋል። ጥያቄያቸው ግን ትክክል ነው። ታሪካዊ ተመዝግቦ የሚቀመጥ ነው። ይሆናል የሚለው እሱ ከንቱ ቅዠት ነው ግን ተመዝግቦ የሚቀመጥና ነገ ጠዋት ብልፅግና በወንጀል ሲጠየቅ፣ ወንጀሉ በወንጀል ሲጠየቅበት አንደኛው ወንጀሉ ይሄ እያጫወተ ነበር ህግ እያወጣ ሰዎችን የሚገልበት ተቋም የፈጠረበት አንዱ ማሳያ ነው ብለን ነው የምናስበው። በተለይ በሀገሪቷ ውስጥ የተፈጠረው ምርጫና ይዞት የመጣው አጠቃላይ ቀውስ በተለይ ከጦርነቱ ጋር በተያዘ ከህዋት ጦርነቱ ጋር በተያዘ አይነተኛ የወንጀል ሚና ብልጽግና ውስጥ እንዴት እንደተጫወተ የሚያሳይ ስለሆነ ነገ ጠዋት እነዚህ አይነት ማስረጃዎቹ የቃልም የሰነድም ምስክሮቹ ስለሚሆኑ ሪከርድ ሆኖ መቀመጡ ተገቢ ነው እያስባለሁ። በአጠቃላይ አሁን የዛሬ ፕሮግራማችን ወደ እናንተ የመጣ ነው ይህን ይመስላል። መረጃዎችንም እናጋራቸው ብለን ነው። ብልጽግና ተሰብስቧል። በዋናነት ስብሰባው ማዕከል ያደረገው የጸጥታ መዋቅሩን በመሰብሰብ ነው። ይሄ በተለይ ሰላማዊ እንቅስቃሴው እያደገ ይመጣል የሚል ግምገማ አለው። የመንግስት የቢሮክራሲ ውስጥ ያለው ሲቪል ሰርቫንቱን ጨምሮ የመምህራን የሹፌር ማህበር፣ የተራ አስከባሪዎች እንደዚሁም በአጠቃላይ በተለያየ የንግዱ ማህበረሰብ ያለ በከፍተኛ ይሄ ታክስ ከፋዩ ይሄ ሁሉ ምናልባት በከተማ ውስጥ አዲስ የሆነ ጥያቄ ሊጠይቅብን ይችላል የሚል ስጋት አላቸው። በተለይ በተለይ ደግሞ ከፍተኛ የሆነ በደል የሚፈጸምበት የአዲስ አበባ ነዋሪ ቤቱ እየፈረሰበት በሀያአራት ሰዓት ውስጥ ከሚኖርበት ቦታ እየወጣ ለውጭ ባለ ሀብት መሬቱ እየተቸበቸበ በአንድ ጀንበር ውስጥ ሀብታም የሚሆኑበት የብልጽግና አገዛዝ ከየትኛውም ጊዜ በላይ ሊታገለው እየተዘጋጀ እንደሆነ ምልክቶች እንዳሉ ተጨባጭ የሆኑ ማስረጃዎችን ወደ እናንተ እናቅርብ ብለን ነው። የሐኪሞችም እንቅስቃሴ በትኩረት እየተከታተልን እየተከታተለን ወደ እናንተ እንመጣለን። የዛሬ ፕሮግራማችን ይህን ይመስል ነበረ። ስላዳመጣችሁን በጣም እናመሰግናለን። ጽናት ሚዲያን ሼር፣ ሰብስክራይብ፣ ላይክ በማድረግ ሀሳብ፣ አስተያየታችሁን በመስጠት ከጎናችን እንድትቆሙ እንጠይቃለን። የዛሬው ፕሮግራማችንን እዚህ ላይ እንጨርሳለን። በሚቀጥለው በሌላ ፕሮግራም እስክንገናኝ ሰላም።